እንዴት ውበት! አቤት ውበት! አቤት ውበት! አቤት ውበት ውበቱ እንደፋብሽ እያሉ እንግዲህ ጋሽዬ ብሩኬ ናትን እያሞገሷት ነው። እውነት ነው፣ ቆንጅዬ ናት። የብሩኬ ናት ቆንጆ፣ ቆንጆ፣ ቆንጆ ናት። በተለይ ጸጉሯን ተሰርታ እምር ብላለች። በቪዲዮ ነው ያዩት አላሉም እንዴ ጋሽዬ? አልተቻሉም እኮ ቡታጅራዎች፣ አባቶችም እኮ ዩቱበር ሆኑ። ዩቱበር ዩቱበር ሆኑ። እውነት በቪዲዮ ላይ አይቻት በአካል አይቁም አይታወቁም። እንደ ሁላችሁ ቡታጅራ ናቸው እኮ በአካል እንዴት ነው የምትተዋወቁት? የጋሽዬ ጋሽዬ ነገር እና ብሩኬን እንግዲህ ቃል አስገቡለት። በእሹዬ በብሩኬና ፊት ለፊት ሴት ልጅ መጀመሪያ መውለድ አለባት። ሀይምዬ ስትወልድ ደግሞ የሚያርሳት አርሺ በደንብ ታንከባከቢያት ብለክ እኔ ፊት ለፊት ነው ቃል ማስገባት ቃል እንድትገባ የምታደርገው እያሉ እንግዲህ ጋሽዬ ቃል አስገብተዋል አሉ እንዴ ግዴታዋ ነው በደንብ ነው የምትንከባከባት ብለዋል እንግዲህ ብሩኬ መሆን አለበት ማንከባከብም አለባት እናት ናት በዛ ላይ ደግሞ ጥሩ እናት ናት እንደሁም የሆነች ፍልቅ ልቅ ሰላማቸው የምትፈልግ ሰላም እንዲሆኑ ደስተኛ የምትሆን እናት ናት ትታወቃለች ባለፈው ተጣልቶ እንደዛ ጭቅጭቅ ቪዲዮ ወደ ሁለት ወር ሙሉ ጭቅጭቅ ብቻ ሲሆን እንግዲህ አዲስ አበባ ድረስ ሄዳ በማላቸው ገብታ ሰላም ሰላም ያወረደችው ጀግና እናት ናት። እንግዲህ ከሚፍታ ጎን ከሚፍታ ጋር ማለት ነው። ደስ የምትል እናት ናት። ጋሽዬም እንደዛ የሚመቹ አባት ናቸው። እውነት የገባቸው አራዳ የገባቸው አቤት፣ ኃይለኛ ዩቱበር ይሆናሉ እኮ ቪዲዮ ቢሰሩ ቪዲዮ ሲመጡ ኃይለኛ ዩቱበር ሲያውቁበት፣ እንደው ደስ ይላሉ፣ ይመቻሉ። እውነት ፍልቅልቅ ደስ የሚሉ አባት ናቸው። እንደዚህ አባቶች ይብዙልን። ምንም ቢሆኑ አባትና እናት ይኑሩልን፣ ብዙ ዓመት ይብዙልን እንላለን። እንግዲህ ሀይሚዬ በርትተሽ እንግዲህ ለመውለድ ለመውለድ በርቺልን፣ እንደ ሩታ እስቲ ሆድሽ ገፋ ብሎ ለመምጣት በርቺልን። ያው ተጋብታችሁ ነው፣ ግን በህጋዊ ተጋብታችሁ ገና ጓደኛው ናቸው አይደለም። ማርገዝ የለብሽ ቀለበት አድርጎልሽ ህጋዊ በደንብ በእናት በአባት አግብቶች ከዛ በኋላ ጊዜ ይፈልጋል። ስትወልጂ እንግዲህ ለማየት ያብቃን። ቃል ግባላት ቃል ግባላት ብሎ እንግዲህ ቃል አስገብቶ አሉ ጋሽዬ ማለት ነው። በደንብ ትንከባከባለች ብሏል። እንግዲህ ብሩኬም ኦፍ ኮርስ ትንከባከባለች እና ስለሆነች ማለት ነው። እና ስለሆነች መንከባከብ አለባት ማለት ነው። እውነት እኮ ነው። ቆንጆ ነሽ ብላ እንግዲህ ስትመሰክር ነበር። ሀይሚዬም እውነት ናት፣ ቆንጆ ናት። የብሮኬ እናት ማለት ነው። እንግዲህ ደስ ይላል፣ ቪዲዮቸው ይመቻል። ጋሽዬን ይዤ መጥቻለሁ ዛሬ ከብሮኬ መራቅ አለብሽ ስላለኝ አባትነት እሱ ሚለኝን ቃል ያለ ማክበር አልችልም ማክበር አለብኝ። ለዚህ ብላ እንግዲህ አይታችኋል፣ መግቢያዋ ላይ ማለት ነው። ባጋሽዬ መቼም አይልም። ብሮኬ የተከበረ ልጅ ነው፣ ጥሩ ልጅ ነው፣ የዋህ ልጅ ነው፣ ጸባየኛ ልጅ ነው። ተለያዩ እንድ ትርቂ መቼም አይፈልጉም። ጋሽዬ ማለት ነው። ያው ፕራንክ ፕራንክ እየሰራችሁ ነው። ጋሽዬም አይቻሉ እናንተ ማልተቻላችሁ እና ሀይሚዬ ለመውለድ እንግዲህ ሴት ልጅ ስትል ጅን አንቺ አራት ልጅ ብለሻል በወዲህ የሚሸከመው ያው አንድ ልጅ ስትሽ መጀመሪያ ከዛ በኋላ ይቀጥላል።